የጨረቃ ፋሚሊዎች ስትጨነቁ የነበራችሁበት ሰላም ዛሬ ተመልሷል። እንኳን ደስ አላችሁ። ነገር የፈለግከውን ነገር ጠይቀኝ። እኔ ሁሉም ጥያቄዎችን መልስ ታገኛለች። የቡራው ንግስት ጥያቄው መልስ እኛም እንፈልገዋለን። ለተሳዳቢዎቹም አፍ ማዘጊያ እውነቱን እንጠብቃለን። ብዙ ሰው ጭንቀት ስለመለስክ ፍጼ ወንድማችን በጣም እናመሰግናለን። በጣም በጣም ከምለው በላይ ማለት ነው። ካለፈ ደግሞ ከሱ ደግሞ ከፍ ካለ ካስቸገረ እኔ ያለው እኔ እኮ ብሩኬና ህጼ እሚሽ ኮረመሙት ነገር ወንድማማች እኮ ነው የሚመስሉኝ፣ ታላቅና ታናሽ ይመስሉኛል ሳስበው ራሱ ማለት ነው። በደምብ ብዙ ማውራን ፈልጎ ነገር አለስሆነራላቸው ነው። እንደዚህማ ተሰድበሽ እንዳትቀሪ የጀመርሽውን ሁሉ እያንዳንዷን ማብራሪያ ሰጠሽ፣ የሰደበሽን ሁሉ ማሳፈር አለብሽ ሀይሚዬ ማለት ነው። ሁለቱ ሳት ሆነ ብዩ እስካደርግ እሺ ቡቡዬ ስለ ይቅርታ ችግር የለበትም፣ ግን ሀይሚ በተደጋጋሚ ፋሲል የምታገኘው ነገር ስለ ቆረቆረው ነው እንጂ ሀይሚዬን ተቀይሟት አይደለም። ውድ ቤተሰቦቻችን ማለት ነው ዛሬ እንግዲህ በዚህ መልኩ ፏፍሽ ብለው ጨረቃዎቻችን በሰላም መጥተውልናል። ከማንጋ ከፍጹም ወንድማችን ጋር ብዙ ጊዜ ተለማምጠን ነበር ለምንን ነበር ስለመጣ ስላየን ደስ ብሎናል ማለት ነው። እንግዲህ የራሳችሁ ቤት ሲኖራችሁ በፈለጋችሁ ሰዓት መታችሁ እንግዲህ እንደዚህ ሰላም ላጣሰው ሰላም ትፈጥራላችሁ ማለት ነው። በዚህ አጋጣሚ ሀይሚና ቡቡዬ እንዲሁም የጨረቃ ፋሚሊ እንኳን ደስ አላችሁ። ተፈታ ችግሩ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ጠዋት ላይ ሰላም ይወርዳል ብዬ ቡታ ጅራ ያው ሄዱ የሚባል ወሬ ነው እንጂ የሰማሁት እርግጠኛ አይደለሁም ብዬ ቪዲዮ ሰርቻለሁ። ከሄደም ደግሞ ሀይሚን ጥሎ እንዴት ይሄዳል? ጥሏት አይሄድም እያላችሁ ነበር ብዙዎቻችሁ። እኔም ጥሎ ይሄዳል ብዬ በፍጹም አላሰብኩም፣ ግን ደግሞ መዝሙር ሲዘምር ያው ሰላም እንደወረደ ነው ፊቱ ላይ የሚነበብ የነበረው ማለት ነው። ውድ ቤት ሰዎች ብዙ ጊዜ የሆነ እንደዚህ ኮሽታ ተፈጥሮ ቡርኬ ወይ ሙዚቃ ይለቃል ወይ አሁን ወቅቱ መዝሙር ስለሆነ መዝሙርን የለቀቀው እና የሆነች ነገር ቲክቶክ ላይ መልቀቁ አይቀርም በዛ ላይ የነበረውን ፊቱ ላይ የነበረውን ሀዘን የነበረውን ኮሽታ ምናምን ጥሩት አርጎ ውርውር አርጎ ነው እዛ ቦታ ላይ ሲመጣ። ብዙ ጊዜ ልብ ብላቸው አይታችሁት ከሆነ ማለት ነው። እኔ ብዙ ጊዜ ነው የማየው ማለት ነው። እንደዚህ ልክ ጠዋት ያንን ቪዲዮ ሲለቀው በቃ በእርግጠኝነት ከሃይሚ ጋር ሰላም ወርዷል ብዬ ነው ያሰብኩት የነበረው። ግን ቡታጅራ ስለመሄድ ስላለመሄዱ ብዙ ሰው ብዙ አይነት ወሬ ስለሚያወራ አላመንኩም ነበረ። ይሄድም አይሄድም አላመንኩም። እና ግን በጣም ደስ ብሎናል። በጣም ከምላችሁ በላይ ማለት ነው። ሁሉም ነገር አለፈ። ማያልፉ ቀናቶች ማያልፉ ይመስሉናል፣ ያስጨንቁናል። ግን እንደዚህ አልፈው ስናያቸው ደግሞ ደስታቸው ደስታው ልክ እንደ እንደራሳቸው ጨረቃ ነው እና በጣም ደስ ይላል ማለት። በዚህ በበዓል ኒ እንደው ሊያስደብሩ ነው ብዬ በጣም ጨንቆይ ነበረ የምር ማለት ነው። አሁን ግን ሁሉም ነገር ተፈታ። ሁሉም ነገር ቅድም ደግሞ ሀብ ወንድሙን ሰርፕራይዝ ማድረግ አለበት፣ ልክ ሲሄድ በሰርፕራይዝ መቀበል አለበት ብዬ። የሀይሚን ስም ስላልጠራሁ ቅር ያላችሁ ልጆች አላችሁ። ብሩክ ከተጠራ በነገራችን ላይ በብሩክ ውስጥ ሀይሚ እንዳለች አስቡ ብያችኋለሁ። ቤተሰቦች እንደዛ አድርጉ። ሀይሚ ከተጠራች በሀይሚ በሃይሚ ውስጥ ብሩክ አለ ብሩክ አለ። ብሩክ ከተጠራ ብሩክ ውስጥ ሃይሚ አለ። እኔ እኔ የነሱን የነሱን ገንዘብ እንደ አንድ ሰው ስለማየው ነው ብዙ ጊዜ ማለት ነው። እና እንደዛ ምትዩ የሷ ልፋት የለበትም ምናምን አምን ያላችሁ ልጆች አላችሁ፣ እንደዚህ ብላችሁ አታስቡ። እንደዚህ አይነት ሀሳብ በሁለቱ ውስጥ ጭራሽ ሊፈጠርም ሊኖርም አይችልም። በቃ ሁለቱ እንደ አንድ ሰው ናቸው። ሶ እኔ ማስበው ብሩክ ከተጠራ በብሩክ ጋር ሃይሚ እንዳለች ማሰብ ነው። እኔ አሁን በዛን ሰዓት ወንድም ቢሆን ወንድም ወንድሙ ስለሆነ ነው እንደዛ ልል የቻልኩበት እንጂ ሃይሚ ሳትሄድ፣ ሃይሚ ሳትኖር አይደለም እንደዛ ያልኩት ማለት ነው። ሲጀመር አብረው ነው የሚሄዱት። ከሄዱ ማለት ነው ያ ውጤታቸው ደግሞ በቃ የሁለቱም ውጤት ነው ተናግረዋል። ስለዚህ መደጋገም አያስፈልግም። እነሱ ሲጀመር አንድ ናቸው። በመካከላቸው ያው በስራው ምክንያት እንደዚህ የተለያዩ ነገሮች ይፈጠራሉ። ከዛ ደግሞ ሰላም ይወርዳል ሶ የብዙ ሰው ሰላም እንደመለሱ ነው አሁን የተረዳ ነው ማለት ነው። እንግዲህ ከሰሞኑ የተፈጠረውን ግርግር ምናምን በደንብ መጠየቅ እፈልጋለሁ፣ ማወቅ ፈልጋለሁ ብሏል። እንግዲህ ጀግናው ማለት ነው ያ ወንድ አይደለ ምንም ቢሆን ምን ግድ ነው መጠየቅ ያለበት ማለት ነው። ያው እኛ ተመልካቾች ደግሞ እንግዲህ መቶ ፐርሰንት ባይሆን ዘጠና አምስቱ ፐርሰንትም ያው ሀይሚ እንደማታደርገው ሀይሚ እንደማትሆን አምኗል። ስለዚህ አምስት ፐርሰንት ምንም ማለት አይደለም ውድ ቤተሰቦቻችን ግን ደግሞ ሞር በቃ እንደዚህ ለተሳዳቢዎቹ ለሁሉም፣ በእርግጥ ተሳዳቢዎቹ አበረታችን ናቸው። ምንም ችግር የለውም። ምክንያቱም እንኳን አይደለም ቀርቶ አብይ ሰደበልን እንዴ አብይ ጠቅላይ ሚኒስትራችን ይሰደባል እኮ ጠቅላይ ሚኒስትራችን ይዘቀዘቃል አይደል እንዴ። ስለዚህ ምንም ለተሳዳቢ ቦታ አትስጡ። ስለተሰደበች በጣም ብዙ የከፋችሁ እህቶቻችን አላችሁ፣ ምንም አይመስላችሁ። ምንም ማለት ነው ምንም ተራ ነገር ነው፣ ይሄ ማለት ነው ዋናው የሰው ልጅ ሆኖ መሆን ቀላል ነው፣ ማድረግ ነው የሚከብደው እና ምንድን መሆንን እንጂ ማድረግን አልሰራም ነው የሚባል ጥቅስ አለ። ስለዚህ እሱ አሁን ሆነች ያኔ መድረስ የፈለገችበት ደረሰች። በቃ አለቀ፣ ችግሩ በእንትን ተፈታ። ምክንያቱም አሁን ፋሲል እንግዲህ መቶ እሱ ይቅርታ ስላልጠየቀ እሱ መቶ ምን እንደሚያደርግ በዋና ቅም ግን፣ እኔ ብሩኬና ሀይሚ ሰላም አወርደዋል በጣም ደስ የሚለው ነገር ማለት ነው እና በጣም በጣም ደስ ብሎኛል። በነገራችን ላይ ጠዋት ጸልዬ ነበር የምሬም ማለት ነው ማለት በአለም በእንዲህ መልኩ እንዳያልፉ ብዬ ፈርቼ ነበረ። ያው ብሩኬ ካኮረፈ ታውቃላችሁ ትንሽ ጊዜ ይወስድበታል፣ ጊዜ ይፈልጋል። በጣም ብቻውን መቀመጥ ብቻውን ራሱ ማዳመጥ ራሱ ማውራት ይፈልጋል ብዙ ጊዜ ሰምታችሁት ከሆነ ማለት ነው እና ከዛ ከዛ አንጻርም ነው ስልክ ዘግቶ እሷም ደግሞ ብሎክ አረገኝ ምናምን ያለችው ማለት ነው እና ብዙዎቻችሁ ደግሞ እንደውንም ሰላም ለመፍጠር ከፈለግሽ ፍጹም አግኝተሽው ፍጹም ወይም ማሂ ብታገናኝ ሰላም ይወርዳል። እንዴት እሱን ጠርተሽ አስታርቀኝ ትይዋለሽ ያላችሁም ብዙ ነበራችሁ ማለት ነው። እንደ እውነቱ ከሆነ አው ጠላት አስታርቅ ማለት ይከብዳል። አስተያየት አልሰጠውበትም። ምን ግን ያው እንደ አማራጭ አባባላችሁም ትክክል ነበር። ኤኒዌይስ ፍጹም በጣም ብዙ እኔ ፍጼ እንደሚያስታርቃቸው በጣም ልቤ አስቦ ነበረ። እንደውም በዩቲዩብ ላይ ራሱ ሰርቻለሁ አለሁ ፍጼ እንዴት አስችሎ ዝም አልክ፣ በሀይሚና በብሩኬ መካከል እንዴት አስችሎ ዝም አልክ ብዬ ቪዲዮ ሰርቻለሁ አለሁ። አይታችሁስ ሊሆን ይችላል እና ያው ብዙዎቹም ቲክቶክ ላይ እንዴት ፍጼ ዝም አልክ፣ ፍጼ ዝም አልክ፣ ዝምታን ሰበርክ፣ ምናምን በጣም ብዙ ተብሏል እና መጥቶ በአንድ ቃል በአንድ ቪዲዮ ሁለት ቀንም ሶስት ቀንም ሳይፈጅበት ሰላማቸውን መልሶታል ማለት ነው። የጨረቃ ፋሚሊ እንግዲህ ደስ ይበላችሁ፣ እንኳን ደስ ያላችሁ፣ በአለም በደስታ አሳልፉ ማለት ነው። ጠዋት ላይ የሆነ የተለቀቀ ቪዲዮ ነበረ። በአላዛር ቪዲዮ ቤተሰቦች ኮመንት ስር ከጾሙ በፊት ማለት ከጾሙ በፊት ሳይሆን ከማማት በፊት የተቀረጸ ቪዲዮ ነው ብላችሁኛል። እኔ ደግሞ ያው ባየው ሰዓት ነው ሀሳብ አስተያየት የሰጠሁት። ያው እንግዲህ እነሱ ረስተውታል ረስተውታል፣ ምንም ማድረግ አይቻልም። ዛሬ ራሱ ፍጹምና ብሩኬም ሰላም እየተባባሉ ነበረ እ ይቅርታም ሲባባሉ ሰላም እየተባባሉ ነበር። ስለዚህ ምንም ማረግ አይቻልም። አንዳንዴ ይረሳል መሰለኝ፣ አይ ዶንት ኖው አላውቅም። ብቻ ግን ያው እግዚአብሔር የልብን ነው እንጂ የማለት የድርጊቶችን አይቆጥርም በሚለው እንዝላችኋለሁ ማለት ነው። እና እኔ ደግሞ ያየሁትን ነገር ነው የተናገርኩት። ቢያንስ እንደዚህ ባይሆኑ ይህች ቀን እስክታልፍ ነበር ያልኩት። አሁንማ በቃ በደስታ ብርኬም ሀይሜም ወደ ጸሎታቸው ወደ ስግደታቸው፣ በጣም ደስ ይላል። ቤተሰቦቻቸው ጋርም ይሄዳሉ ብለን ተስፋለን። እኔ ራሱ በጣም እንዲሄዱ ምኞቴ ነው። ለማ አስለምደውናል። በሙሽዬ ቤት ለምደናል። እኔ ለምጃለሁ ከአንዴም ሁለት ጊዜ በገናም በባለፈው ፋሲካ ነው ምናምን ብቻ ሁለቴ ለምጃ በእነሱ ማለት ነው። እና አሁን ደግሞ ሞቅ ደመቅ ባለው የመለም ሰርግ ደርሰዋል እና በጣም ደስ በሚል ቆይታ ያሳልፉታል። ከዚህ በላይ ብዬ አስባለሁ። ፋሲካ እስከ ሳምንት ነው ታውቃላችሁ። ዳግማ ተንሳይ ምናምን የሚባል ነገር አለ። እነሱ እነሱ አሉ። እስከ ሳምንት ድረስ ፋሲጋ ነው በቃ በበዓል ማለት ነው። እና እጅ ሁለት ቀን የጾማችሁ የጸለያችሁ ጸሎታችሁን ለተግባር ያደርግላችሁ ሁላችሁም ማለት ነው። እኛም ጾመናል፣ ግን ያው ቤተክርስቲያን ምናልያል የትም ያው ቤታችን ውስጥ ነው ያሰብ ነው። እንግዲህ እሱ እግዚአብሔር ያውቃል ማለት ነው። ውድ ቤተሰቦቻችን ሌሎቻችሁም እንዲሁ ትኖራላችሁ እንዲምታደርጉ፣ እንግዲህ ሰላምን ያወረደልን አምላክ ተመስገን እያላችሁ የጨረቃ ፋሚሊዎች እየሳቃችሁ እንቅልፋችሁን ተኙ። እንዲሁም ያለቀሳችሁ እኔ እንኳን ዛሬ ብቻ ነው ያለቀስኩት። ጠዋት ጠዋት ግን አልቅሻለሁ። እውነት አንደኛ መዝሙርም ይሆን ብቻ አይደ ነው። ብሩኬን ሳየው ብቻውን በጣም ተሰማኝና አለቀስኩኝ ማለት ነው። ውድ ቤተሰቦቼ እና ስለ ሁሉም ነገር ፈጣሪ የተመሰገነ ይሁን። ሁሉም ነገር ተፈጽሟል። ሁሉም ነገር ሁሉም ነገር ተስተካክሏል። አዲስ ነገር ደግሞ ነገ ይፈጠራል። አዲስ ነገር ስላችሁ፣ ሰላምም ደስታም ሁሌ ይኖራል። ያው በፍቅረኛሞች መካከል እንደዚህ ነው። በቃ አንዴም ግጭ ግጭ አንዴም። በነገራችን ላይ ፍቅር ያጠነክራል። እንደዚህ ግጭ ግጭ ሰው በሚል ሰዓት ፍቅርን ያጠነክራል ማለት ነው እና ብሩኬ ብዙ አይነት ጥያቄ አለኝ ብሏል። እንዳሰጉ ደግሞ የእሱ ጥያቄ ቀላል ጥያቄ ነው። የእሱ ጥያቄ ቲማቲም የሆነ ጥያቄ ነው። ስለዚህ ያው መጠየቅ ስለፈለገ ብቻ ነው፣ ምንም ነገር እንዳታስቡ። እንደገና ደግሞ መጠየቁ ጥሩ ነው። ሀይሚ ይህንን ነገር ያደረገችውን ነገር ስለ ሁሉም ነገር ማብራሪያ ብትሰጥ በጣም ደስ ይለኛል። እንደ ሁል ጊዜውም እንደምታደርገው ነገር ደስ ይላል። አሁን ሁሉም ሰው እንደዚህ ሀይሚ ላይ ታውቃላችሁ፣ እንደዚህ ማንም ሰው ተጽዕኖ አይከፍትም። በአሁኑ ግን ባደረገችው ነገር ተጽዕኖ ከፍተዋል። በጣም ብዙ ልጆች ማለት ነውና እነዛ ልጆች ቅሬታ ሳይሰማቸው እንዲከታተሏት፣ እንዲወዷት ይህን ነገር ለምን እንደሰራችው ማብራሪያ በሰጥ በጣም ጥሩ ነው። ቤተሰቦች መስጠት አይጠበቅባትም ማለት አትችሉም፣ ምክንያቱም ወደዋትና አክብረዋት ተንሰፍስፈው የሚወዷት እህቶቿ ስለሆኑ ግዴታ ይሄን ነገር የጀመረችውን ነገር እንደዚህ እንደዚህ ነው ብላ ብሩክ በሚጠይቃ ሰዓት ብታስረዳ ለኛም በጣም ደስ ይላል፣ ህሌናችንም ንጹህ ይሆናል። በሚገባ ማለት ነው እኛ እናምናታለን እኮ እኛ እናምናታለን ይሄን ነገር እንደማታደርገው ግን አምነው ደግሞ የጠሏ ሰዎች ስላሉ ያኔ ዩቱብ ላይ እስካለች ድረስ ቪዲዮ እንዲከታተሉ ሰብስክራይብ የሚያነሳ ሰው አለ፣ ያንን ሰብስክራይብ እንዲመልሱ ከዚህ ከዚህ አንጻር ስለሰራችሁ ቪዲዮ ማስረጃ መግለጫ ብትሰጥ በጣም የተሻለ ነው ቤተሰቦች ማለት ነው ሌላ ነገር አስቤ አይደለም ተንኮል እንዳይመስላችሁ ውድ ቤተሰቦቼ ምክንያቱም ሰምቻለሁ በግሩፕ ውስጥ ሰብስክራይብ ይነሳ ምናምን ሲባል ሰምቻለሁ እና ይሄን ነገር ስታስረዳ ስትነግር ያው ሰው ሰው ነንና አንዳንዴ ስሜታዊ ይሆናል እኮ ስሜታዊ ስንሆን የሆነ ያንን የጎዳነን ሰው የምንበድልበት ነገር እንፈልጋለንና በዛን ሰዓት ሰብስክራይብ ያነሳ ሰው አለ አለም ደግሞ በእርግጠኝነት ሶ ያው ይሄን ነገር ስታስረዳ እንዲሁም ደግሞ ከብሩኬ ጋር ስትታረቅ ሰብስክራይብ እንደምታረጓት ባለሙሉ ተስፋ ነኝ። በርከት ቻናሏ ለምን እንደሆነ አይሄድም በቃ የብሩክ ግን ይሄዳል እውነት ለመናገር ማለት ነው። እና ቻናሉ ምንም አይንቀሳቀስም እውነቱን ስነግራችሁ። እና ብዙ ጊዜ እሷ እንደውም ሞቶ ሽምት ሞራው እሷ ነች ብዙ የሁሉንም ማለት ነው። ከዛ ከዛ አንጻር ግን የእሷ ቻናል ልፍ አይልም ለምን እንደሆነ ባላቅም ማለት ነው ውድ ቤተሰቦቼ ኤኒዌይስ። ያኒ ለምን አልሄድም ብለን ሌላ አጀንዳ መክፈት የለብንም። የዕድል ጉዳይ ነው እንግዲህ። በእርግጥ መቶ ሁለት ቪዲዮ ነው፣ መቶ አንድ ቪዲዮ ነው ያላት ማለት ነው። ከጀመረች እራሱ አመት ሞላት አሞት አመት ራሱ በአመት ውስጥ እንደዚህ ይሄን ያህል ሰብስክራይበር ይሄን ያህል ኦዲየንስ ማፍራት ማለት ቀላል እንዳይመስላችሁ ቤተሰብ። በእሷ እድሜ በሷ አቅም በጣም ጎበዝ ጎበዝ ናት። እንዲሁም ብሩኬ ከጎኗ ስላለ ነው ይሄ ሁሉ ስኬት እንዲህ እንዲሳካላት አምራ ደምቃ እንድትታይ የሆነችው። ወደዳችሁም ጠላችሁ ብሩክ ከጎኗ ስላለ ነው። ሴት ልጅ ብቻዋን ምንም አያምርባትም። እውነት ለመናገር እውነት ስነግራችሁ ማለት ነው። ይሄንን እየመረራችሁ ዋጥ አድርጉት። እውነት ብሩክ ጋር ስትሆን እሱም ያምርባታል እሷም ያምርባታል ሁለቱም ሀይሚ ብሩክ ከሌለ ጎደሎ ነች፣ ብሩኬ ሀይሚ ከሌለች ጎደሎ ናቸው። ሁለቱም ማለት ነው። ስለዚህ ሁለቱም አንድ ላይ ሲሆኑ ግን ሁሉ ነገር ሙሉ ፉል ነው የሚሆነው እና ኤኒዌስ፣ ዛሬ በጣም ደስ ብሎኛል ውድ ቤተሰቦቼ፣ እናንተም ደስ እንደሚላችሁ ባለሙሉ ተስፋ ነኝ ማለት ነው። ቤተሰቦች አመሰግናችኋለሁ ሁላችሁንም። መልካም ጊዜ ይሆንላችሁ፣ መልካም ስግደት ይሆንላችሁ። ባይ ባይ፣ ስለሁሉም ነገር ቴንኪዩ ባይ።